ዛሬ በማለዳ እንግዲህ በጣም በጣም የሚያሳዝን ዜና ሁላችንም ሰምተናል። በጣም እጅግ በጣም ልብ የሚነካ ዜና ነው። እንግዲህ ተወዳጁ አርቲስት አንዱ አለንጎሳ ባለቤቱ ራሷን አጠፋች የሚለው ዜና ሁላችንም ያስደነገጠ ነበረ። ልጅቷ እንግዲህ በማህበራዊ ሚዲያ በጣም ታዋቂ ሞዴል፣ እንዲሁም የማስታወቂያ ባለሙያ ነበረች። በጣም የሚደንቃችሁ ነገር ደግሞ ያው እንግዲህ ትላንትና የፎቶ ፕሮግራምም እንደነበራት እንዲሁም በዛሬው እለት ልደቷ እንደነበር ልደቷን ለማክበርም የፎቶ ሹት ስነስርዓት ደርግ እንደነበር በጣም ብዙ ሚዲያዎች እየዘገቡ ይገኛሉ። በጣም የደነቀኝ ነገር ደግሞ ለመሞቷ ምክንያት ባለቤቷ ነው የሚሉ ሰዎችም አሉ። ስለዚህ ጉዳይ ደግሞ ፖሊስ ምን ብሏል የሚለውንም በደንብ የምናየው ይሆናል። ክቡራትና ክቡራን ቤተሰቦች እንግዲህ ከረጅም ጊዜ በኋላ ተመልሼ መጥቻለሁ። ዛሬ በሚዲያ በጣም ብዙ የሞት ዜና ሲሰማ፣ ብዙ የሀዘን ዜናዎች እንዲሁም ደግሞ ብዙ ሰዎች እርግጠኛ ባልሆኑበት ነገርም ማስረጃ የሌለው ወሬ ያወሩ ሰምቻለሁ ስለዚህ ጉዳይስ፣ ፖሊስ ምን አለ? ወይም ደግሞ እውነት አንዱ አለም ጎሳ ለዚህ ሞት ተጠያቂ ነው ወይ ወይስ እጁ አለበት ወይ? የሚለውን ብዙ ብዙ ነው የሚወራው። የትኛውን ማመን እንዳለብን ባናውቅም አለ ግን፣ ስለዚህ ጉዳይ የአዲስ አበባ ፖሊስም ሆነ የፌዴራል ፖሊስ ምንም ያለው ነገር የለም። ምንም የተሰጠ መግለጫም የለም። ምንም ከሆስፒታሎችም የወጣ ማስረጃ የለም። ለጊዜው እንግዲህ አንዱ አለም ጎሳ በፖሊስ ቁጥጥር ስር እንደዋለ ነው የም እየተወራ ያለው። ሁላችንም ያንን ነው እየጠበቅን ያለ ነው። እውነት እንደተባለው ራሷን አጥፍታ ነው ወይስ ሌላ ችግር አለ? ራሷን ብታጠፋም ደግሞ ምክንያቱ እሱ ነው የሚሉም ወገኖች አሉ። በጣም ብዙ ነው እየተወራ ያለው። ሚዲያዎች ላይ እየተወሩ ያሉትን ነገ ነገሮች ጥቂቱን ላስደምጣችሁ፣ እስኪ አብረን እንከታተል። ሰላም ሰላም ሰላም፣ እንዴት ናችሁ? አማን ነው። ክብሩ ይስፋ፣ ክብሩ ይስፋ። የእናትና የልጁ እጅግ የሚያሳዝን የሚያሳዝን ነገርን ነው የሰማ ነው። ቺታችን ከምትኖርበት አፓርትመንት ላይ ወድቃ ዘላ ወድቃ ህይወቷ አለፈ ተብሎ ቀነኒ የምትባለታችን ሞዴል ቀነኒ አርፋለች ተብለዋል። እሷ ደግሞ እጮኛ አንዱ ዓለም ይባላል። እኔ አንድ ነገር እናገራለሁ። ከሰዓታቶች በፊት ይህች ልጅ ስትደንስ ፖስታለች፣ ስትስቅ ፈታ ስትል ነበረ። አንድ ነገር የምናገረው በትልቁ ተጠርጣሪ አድርጌ የማየው እሱን ነው። አንዷ ለምን ለምን በለ ለማንኛውም ሴት ይችን ፖይንት በደንብ ያዙልኝ። ለማንኛውም ህይወት መጥፋት እኔ ምክንያት ከሆንኩኝ ተጠያቂው እኔ ነኝ። ለዚህ ሴት መሞት ምክንያት ተጠያቂው እንዱ አለም ነው እያለ ነው። ምክንያቱም ደግሞ ብሎ ያስቀመጠው እሱ ምንድን ነው፣ አንድ ሴት በእኔ ህይወት ውስጥ እስካለች ድረስ ከሞተች ሞቷ ምክንያት ወይም ተጠያቂ እኔ ነኝ እያለ ነው። እውነት የኒ ማኛ የሚለው ሀሳብ ያስማማችኋል? ፖሊስ ግን የሚሰጠውን ማስረጃ ለመስማት እኔ ጓጉቻለሁ። ለመፍረድ አንቺ ወክል ነው ምለው ግን ዮኒ ማኛ እያለ ያለው አንድ ሴት ቤቴ ውስጥ እስካለች ድረስ ኃላፊነቱን መውሰድ ላትኔኔ ብትሞትም ብትደሰትም ተጠያቂውን እኔ ነኝ ነው የሚለው። እሷ ራሷን ማጠፋች ምናልክ አይመለከተኝም። እውነቴን ነው ምለው። ግን አሁንም የምናገረው ለማንኛውም ህይወት መጥፋት እኔ ምክንያት ኮንኩ፣ በምን ምክንያት እቺ ሴት ራሷን ልታጠፋ ቻለች? በምን ወይ ራሷ ትፍቷታል ወይ ደግሞ እሱ ምክንያት ሆኗል። ስለዚህ ሊጠየቅ የሚገባው ሰው እሱና እሱ ብቻ ነው። ሌላ ሰው የለም። ስለዚህ ይህን የምትከራከሩ ወይም ደግሞ ይህን ነገር አይደለም የምትሉ ሰዎች እጅግ አድርግ ያዝናለሁ። ለምን ብትሉ፣ ሰምቻለሁ። አቢ ይደበድባት ነበር፣ ይቀጠቅጣት ነበር፣ ብዙ ነገር ያደረጋት ነበር ይሄ ሰው። ስለዚህ ሜንታሊ አቢውዞናል ሜንታሊ እቺ ልጅ በጣም በሚያሳዝን ሁኔታ አብዩ ዞናለች። በጣም ነው የሚያሳዝነው። አንድ ታዋቂ ሴሌብሪቲ አርቲስት ወይም በኢትዮጵያ ህዝብ በሙሉ በሚባል ደረጃ ሰባ በመቶ የኢትዮጵያ ህዝብ አብዛኛው ይወደዋል፣ ትርጉሙ ሳይገባን እንኳን የምንወደው ዘፈን ነው የሚለቀው አንዱ አለንጎሳ ማለት። ይህ ተወዳጅ አርቲስት እውነት ሚስቱን ይደበድባል ሲባል ታምናላችሁ? የእኔ እንደሚለው ከሆነ በጣም ሰምቻለሁ ብዙ ጊዜ እንደሚደበድባት አውቃለሁ እያለ ነው። ሌሎችም ሰዎች እንደዚህ በጣም የደጋገሙ እየተናገሩ ነው በየሚዲያው አሰማችኋለሁ። በዚህ ላይ ነፍሰ ጦር ናት እህታችን፣ ነፍሰ ጦር ናት። በጣም ነው የሚያሳዝን። ኦልሬዲ ሁለት ነፍስ ነው የጠፋው ማለት ይሄ በጣም እንደ ቀላል መታየት የለበትም። እውነት ለመናገር ሴቶች ለምን ወደ ራስ ለማጥፋት እንደሚቸኩሉ ሳይኮሎጂካሊ፣ ስነ ልቦናቸው ጠንካራ አለመሆኑ የሆነ ነገር ሀብን ባረገ ቁጥር ወደ ራስ የማጥፋት ነገር ነው የሚታያቸው። ና ልጅ ራሷን ከፎቅ ወርውራ ከሆነ እጅግ በጣም ነው። ስለዚህ ብዙ ነገር ልታስብ ትችላለች። ኢቭን ራሷን ብታጠፋ የማጥፋቷ ተጠያቂነት አቢዩዝ ያደረጋት አቢዩዝ እያደረገ ከሱ ጋር የኖረችው ሰው ይህ ሰው ነው እኔ ለሴቶች አንድ ነገር አለ እባካችሁ አንዴ እጁን ያነሳባችሁ ወንድ ሁልጊዜም ህይወታችሁን ሳያጎል አካላችሁን ሳያጎል አይፋታችሁ አይፋታችሁ ስለዚህ እጅግ አዝኛለሁ ቺን የመሰለች ወርቅ ልጅ አቢዩዝ ተደርጋ በአቢውዚቭ ሪሌሽንሽፕ ላይ ቆይታ በለጋ እድሜዋ መቀጠፏ እጅግ ያማል አንዱ ዓለም በእውነት በህይወት ኖረ ምናልባት ደስተኛ ሆነ ሊሆን ይችላል። ምክንያቱም የሷ ህይወት ማጥፋት አቢዝ መደረጓ፣ መጨፍጨፏ ለአንተ ምንም አይመስልህም። የሞት ምክንያት መሆን ግን ከምንም በላይ ያም፣ አንድ ሰው በአንተ የተነሳ ፍቅረኛ የምትላት ራሷን እንኳን ብታጠፋ ምክንያቱ አንተ መሆን ሲገባ እጅግ ያሳዝናል። ሌታችን ነፍሲ ማር አንተ ስግን ከፍርድ ማንም ፋን ቢኖረው ማንም ቢያደምጥ ከፍርድ አታመልጥ ነው። ለዚህ ያበቃህ ራሷን ከጠፋች ለዚህ ያበቃህ አንተነህ እኔ ግን ዘጠና ፐርሰንት አንተነህ ደብዳቢ ስለነበር ቀጥቃጭ ስለነበር እሷን ህይወቷን ታጠፋለህ ብዬ ማስበው አንተነህ ምክንያቱም እዚህ ሜኒሶታ ላይ በቅርብ የሆነ ነገር አለ። ሚስቱን በአስራ ሁለት ቦታ ወጋግቶ ገሏት። እሷ ልትወጋኝ ብላ ነው ለዚህ የበቃ ነው ብሎ ነው የተናገረው ልትወጋኝ ስትል ራሴን ሴልፍ ዲፌንስ ለማድረግ ነው ብዬ ነው የወጋጓት ብሎ። ልጁ ቁጭ ብሎ ፊት ለፊት ቁጭ ብሎ እያያቸው ነበረ። እናቱን ወጋግቶ ይገደላት፣ ሚስቱን ይቅርታ፣ ሚስቱን ወጋግቶ ይገደላት። ስለዚህ አንዳንድ ወንዶች እጅግ አረመኔ፣ ባለጌ፣ መረን ሚስቶቻቸውን የምትደበድቡ የምትቀጠቅጡ አለ። ሴቶች ግን ሰነፍ ስለሆንሽ ነው። እውነቱን ልንገርሽ ራስሽን የሚያስችል ነገር ላይ ብትሯሯጭና አቅም ይዘሽ ብትገቢ ምንም አልቶኝም። ምንም አልቶኝም። አቅም ይዘሽ አቅም ይዘሽ ካልገባሽ፣ ዝግጅት ዛሬ ልደቷ ነበር እቺ ልጅ። የሚባለውን ነገር እስከ መጨረሻው ጠብቅ። ግን እንደዚህ ከሆነ ማለት ማንን ነው የምታምነው? አሁን ላይ ሴሌብሪቲው እንዲሚያደርግ ከሆነ እንደ አሪያ የምትከተለው ብዙ ወጣቶች አሪያ አድርገው የሚያዩት ሰው ባለቤቱን የሚደበድብ ሚስቱን አቢዩዝ የሚያደርግ እንደዚህ ራሷን እስከ ማጥፋት እስከምትደርስ ድረስ በጣም በደል የሚያደርስባት ከሆነ ማንን ነር የምታደርገው? በጣም የሚከብድ ነገር ነው። ግን እቺ ልጅ ደግሞ ዛሬ በዚህ ቀን ልደቷ ነበረ። እንደ ትላንትና ፎቶ ቤት ነበር የዋለችው። በጣም ያማል ይሄ በጣም በለደቷ ቀን ሞቷ መሆኑ በተወለደችበት ቀን መሞቷ እግዚአብሔር በሚያውቀው በጣም አዝኜላታለሁ። ሶ ዮኒ ማኛ የሚለው ሴቶች በኢኮኖሚ የተሻላችሁ ከሆናችሁ አሁን ባላችሁ የፋይናንሻል ፍሪደምም ሆነ እንዲሁም ደግሞ በተሻለ የገቢ ደረጃ ላይ የምትገኙ ከሆነ ማንም አቢዩዝ አያደርጋችሁም። ራሳችሁ የተሻለ ገቢ ያላት ሴት አድርጉት አጠንክሩ ማንም አይጫወትብሽም ነው የሚለው። ሴቶች ይህንን ነገር ሙሉ በሙሉ ብትቀበሉት ደስ ይለኛል። ቢያንስ ባትበልጭው እንኳን የሚቀራረብ ነገር ከወንድ ከሚያገባሽ ሰው ጋር ቢኖርሽ በጣም መልካም ነው። ራሳችሁን ከደብዳቢ ወንድ አርቁ። በጣም ነው የሚያሳዝነው። ኤኒዌይስ ሌሎችስ ምን አሉ? ከመጨቃጨቅ አልፎ በጣም እንደሚመታት ነው አሁን ዙሪያ ላይ ጎረቤቶቿ ያሉት የሚያወሩት ማለት ነው። ሶ እቺ ልጅ ትላንትና ባይገላት ራሱ ኦልሞስት በቃ ታስታውቃለች። በጣም ከስታ ነበረ። ያቺ ምናቃት ኢንፍሉዌንስ ስታደርግ የነበረችው ቀነኒ አይደለም፣ አሁን ያለችው አይደለም። ሰዎች ሬዲ ስትሆን ነው የነበር። ምንም አይነት የሚያስገድል ሲዌሽን አይደለች ልጅቷ ራሷን ማለት ነው። ለዛ ነው እኔ የዚች ልጅ ሀቅ መውጣት አለበት ራሷን። እዚህ ሀገር ተገሎ ራሱ የተገኘ ሰው አለበት ሰውዬ ማለት ነው ዱቄታ አለበት እሱ ራሱ ማለት ነው። እሱ ነው አሁን እኔ እንዲወጣ የምፈልገው ያ ነው የዚች ልጅ ሀቅ። ራሷን የምታጠፍ አይነት ልጅ አይደለችም። ሁለተኛ ልደቷ ነው ዛሬ፣ ለልደቷ ዝግጅት ላይ ነበረች። ያንን ነገር ነው ማህበረሰቡ ኢንፍሉዌንስ አድርጎ እውነተኛው ሀቅ እንዲወጣ ነው። አሁን አንዱ አለም ገሏል አልገደለም፣ ወይ ደግሞ ልጅ እንትን አይደለም። ግን ማጥፋት ብትፈልግ ራሱ ራሷን በመድኃኒት ማጥፋት ትችላለች ወይ ራሷን በገመድ ትሰቅላለች እንጂ ከአምስተኛ ፎቅ ላይ ተወረውራለች የሚል ደግሞ ጭራሽ ይሄ የማይመስል ነገር ነው። አምስተኛ ፎቅ ላይ ዘላ ትወርቃለች የሚለውን ነገር ልንቀበል አንችልም። መርዝ ጠጥታ ልትሞት ትችላለች፣ በተለያየ ነገር ራሷን ልታጠፋ ትችላለች እንጂ ዘላ ሞተች የሚለውን በፍጹም። ምክንያቱም የነበረችበት ሲዌሽን ለዚህ ያበቃ አልነበረም። እንደ ትላንትና ፀጉር ቤት ሄዳ ፀጉሯን ተሰርታ ፎቶ ቤት ሄዳ ፎቶ ተነስታ ይህን ሁሉ ነገር አርጋ እንዲሁም ቪዲዮ ሁሉ ለቃለች። በነገራችሁ ላይ አንድ ቀን በፊት ቪዲዮ በሱ በራሱ በአንዱ አለም ጎሳ ዘፈን እየጨፈረች ቪዲዮ ቀርጻ ለቃ ነበረ ነው ጋይስ። በጣም በቃ ወዴት እንደምታስቡ እራሱ ግራ ነው የሚገባችሁ። እና እውነትና ንጋት እያደረ ይጠራል። የቀን ጉዳይ ነው እንጂ እዚች ልጅ እውነት ይወጣል። ልክ እንደ አርባ ምንጩ ነው ምናምን ተጫዋች ው የአርባ ምንጩ ተጫዋች ራሱን አጠፋ ተብሎ የተሰራውን ጌም ታውቃላችሁና ልክ እንደዛ አይነት እውነት መውጣቱ አይቀርም ብዙዎች እያሉ ያሉት እንግዲህ አንዱ አለም ራሱ አለበት እሱን የገደላት የሚል ድምዳሜ ላይ እየደረሱ ነው። እኔ ግን እዚህ ድምዳሜ ላይ ለመድረስ አሁን ላይ አልችልም። ምክንያቱም ፖሊስ ራሱ ይደርስበታል፣ እንዲሁም ደግሞ እግዚአብሔር ራሱ ያወጣዋል ማለት ነው። ስለዚህ እስኪ መጨረሻ ምን ይላሉ። እኔ ምን መሰለሽ ውዴ እኔ ምን መሰለሽ እኔ እንትን ነው እያልኩ አይደለም ላይ ሊጋ ኦፍኮርስ ሊሆን ይችላል እንደዛ ከነበራችሁ ነገር ነገር ግን ምንድነው መሰለሽ አሁን እዚህ እንትን ላይ ኦንላይን ነገሮች ላይ እርግጠኛ ሳንሆን ሀሳባችንን ማናሸረሽር ፋይሊንግ ላይክ እዚህ ሀገር ላይ እውነት ነው ማንም አቋ አልወጣ አልወጣለትም አቋን ያውጣላት እግዚአብሔር ነገር ግን አሁንም ቢሆን ግን እርግጠኛ ሆነን የፖሊስን እንትን ወስደን እንዲሁም ደግሞ የምናቃቸው ፐርሰናል የምናውቃቸው ሰዎች ሁኔታውን አጣርተን በተቻለ መጠን ልንናገር ይገባል እንጂ ገና አሁን እሱም ኦፍኮርስ እስር ቤት ነው እህቱን ጨምሮ አይደለም እህቱንም ጨምሮ ነው የሰማሁት እኔ ሶ የሚመጣውን ነገር ሰምተን ጀስት እናንጸባርቅ ነው በአይነት እንጂ ላይገላት ይችላል። ባይደሉም ኦፍኮርስ በዚህ ሰዓት እየሰማን ነው አይደለም እንትን አይደለም ትናንት ተጋብቶ በነጋታው እየገደሉ ነው። በጣም የሚከብድ ነገር ነው ያለው ነገር፣ ግን እርግጠኛ ነው የምንለው ነገር ላይ ኢንፎርሜሽኑ በደንብ ቼክ እናድርግ ለማለት ፈልጌ ነው። ይህ ሰውዬ ሁላችንም ኢንፍሉንሸር ነው፣ እንወደዋለን፣ እናከብረዋለን። ግን እኛ የምናገው የሚዲያዋ ነው የምናቀው። ከሚዲያ ጀርባ ደግሞ ምን እንዳለ አናቅም በደንብ ማለት ነው። እና እኛ ደግሞ ይደበድባታል፣ በዛ ላይ እርጉዝ ናት። ማታ ደግሞ ዘጠኝ ሰዓት ላይ ወጣ ወጥታ ተመልሳለች እንደዛ ነገር ማለት ነው። እና ደግሞ ዛሬ ስለብሬቷ ነበር እና እያዘጋጀች የነበረው እንዴት ነው? ከዚህ የተነሳ በአንዴ ራሷን አጠፈች የሚባለው ማለት ነው ነው ሲጀምር ማለት ነው። ራሷን ብታጠፋ እራሱ እሺ በቃ፣ እሱ ካልነካት እሱ አይከለክላትም። ሰው አለ እኮ እህትየዋም፣ አለች አይደለም፣ እነሱ አይዟትም አፓርታማ ነው፣ ግቢ ቤት አይደለም። እሱ አይዛትም ይይዛታል፣ ገባሽ ራሷን ለማጥፋት ይሆን ሰው ይይዛታል እዛ ጋር ገና ይሄ በቃ አይዋጥም። አሁን እሱ ገደለ ምናምን ሳይሆን በቃ እሷ እራሷን ልታጠፋ አችልም ው እንግዲህ ጋይስ እየተባለ ያለው በፍጹም እራሷን ልታጠፋ አችልም ነው። አንድ ልጅ ከተናገረች ዋጋ ምስማማው እንጠብቅ። ለመፍረድ አንቸኩል። ሚዲያ ላይ ነገሩን አናራግበው ከልክ በላይ ምክንያቱም በእርግጥ ልጅቷ በመሞቷ ድንገት የተሰማው ሀዘን ልብ ይሰብራል። ግን ይህን ይል ሚዲያ ላይ አውቶ መናገሩና ነገሮችን እንደዚህ ማከባበዱ የሚጠቅመን አይመስለኝም። ነገ እንጸጸትበታለን እውነታውን ስንረዳ። አትፍረድ ይፈረድብሃል ነውና ለመፍረድ አንቺ ወክል። ውድ ቤተሰቦቼ፣ ትላንትና ልደቷን ለማክበር ሽርጉድ ስትል የነበረች ሴት ዛሬ ሞታ ተገኝታለች። ነገ ምን ላይ እንደምንሆን አናውቅምና ዛሬ መልካም እንስራ። ወዳችኋል።